ኢትዮጵያ ከአምስት ዓመት በኋላ የት ነው ምድረር? ቴክኖሎጂው፣ የንግዱ ዓለም፣ የሰው ልጅ ይህ በዘጠናዎቹ ላሉ ህፃናት የሚነገር ታሪክ ነው። ቴክኖሎጂ ዘመን አሁን ያበቃ ነው። የሰውን አቴንሽን ማግኘት የቻለ ሰውና ብራንድ ሁልጊዜ በኢንዱስትሪው ላይ አሸናፊ ነው። ይህ ማይንድሰት ሊኖራቸው ይገባል። ምንድነው? እሱም ኤአይ ሰውን፣ የሰዎችን ስራ የሚተካው ኤአይን የሚጠቀመው ሰውዬ ነው። የሰዎችን ስራ የሚተካው ጥቂቶቹ ራሱ ዶሚኔት የሚያደርጉበት ወይ ነው። ኢትዮጵያ አሁን ያለችበት ሁኔታን ለማወቅ ቻይና ከ25 ከ25 ዓመት በፊት የት ነበረች የሚለውን ማወቅ ይቀድማል። ኢማጂን ቻይና ከ25 ዓመት በፊት የነበረችበትን ቦታ ኢማጂን ማድረግ ካቻላችሁ፣ ኢትዮጵያ ከ25 ዓመት በኋላ የት ነው የምትደርሰው ኢማጂን ቴክኖሎጂው የንግዱ ዓለም የሰው ልጅ ክህሎት ኢንተለጀንሱ ብዙ ነገሩ ሄዝ ላይ አግሪ ላይ ምን ላይ በሉት ምን ላይ የት ይደርሳል? ሌላ ሌቭል። ኢትዮጵያ ከዛሬ ካለችበት ከ25 ወይም ከ20 ዓመት በኋላ ራሱ ምን አይነት ለውጥ ውስጥ ትገባለች? ከገባችስ ከፍተኛ ክፍያ የሚያስከፍሉ ስራዎች ምንድን ናቸው የሚለውም በዛሬ ቪዲዮ ለእናንተ አካፍላለሁ። ይሄ ቪዲዮ በጣም ወሳኝ ቪዲዮ ነው። ንቀው ትተው ከሄድክ የራስ ጉዳይ፣ ግን በጥሞና እንድትከታተለኝ ፈልጋለሁ። ሶ ከዛ በፊት አንድ ነገር ልነግርህ ወዳለሁ። አሁን ላይ ብዙዎች የሚያምኑት ነገር አለ። ሃይስኩል ማለፍ አለብህ፣ ኮሌጅ መግባት አለብህ፣ ከዛ ከፍተኛ ስራ የሚከፈለውን ስራ አግኝተህ መቀጠር አለብህ ይባላል። እውነት ነው? አይደለም። ይሄ በዘጠናዎቹ ላሉ ህጻናት የሚነገር ታሪክ ነው። አሁን ዘመኑ የቴክኖሎጂው ዘመን ነው። ጎግል ኢቭን ያንተን ዲግሪ እራሱ አይፈልግም። አንተን ለመቀጠር ጎግል ያንተን ምንም ነገር አይፈልግም። ኢቭን የሚፈልገው ነገር ምንድን ነው? ያንተን ስኪል ነው። በጣም ስኪልድ ኮንክ ፕሮግራሚንጉ ላይ፣ ዳታ ትሬኒንጉ ላይ፣ ምኑ ላይ፣ ምኑ ላይ በጣም እስኪልድ ኮንክ ጎግል ውስጥ መቀጠር ትችላለህ። ፌስቡክ ውስጥ ሲሊከን ቫሊ፣ በዚህ ሰዓት ሰዎችን የምትቀጥረው በዲግሪያቸው አይደለም ባላቸው ስኪል ነው። በቴክኖሎጂው ዘመን ሰው ሪቮሉሽኑ ተቀይሯል። ቴክኖሎጂ ዘመን አሁን ያበቃ ነው። ሁሉም ነገር ወደ አውቶማቲክ በሆነ ወይ የመጣ ነው። እሱም በንድነው ነው፣ ኤአይ፣ አርቲፊሻል ኢንቴሊጀንስ ኢቨን ጉግልም ራሱ ሞሮ ወደ ኤአይ የመጣ ነው። ይህ ነገር የሚፈጠር ነው ወደፊትም አሁንም አንዳንድ ቦታ ላይ አንዳንድ ሁኔታዎች ላይ የሆነ ያለ ነገር ነው። ሶ አሁን ያለንበት ኤጅ የአርቲፊሻል ኢንቴለጀንስ ኤጅ ነው። ወደዳችሁም ጠላችሁም አርቲፊሻል ኢንቴለጀንስ እናንተን ሪፍለስ ማድረጉ አይቀርም። የጊዜ ጉዳይ ብቻ ነው። ሶ ከእናንተ የማይነጠቁ ስራዎች ምንድን ናቸው? ምን አይነት ስራዎች ናቸው ከፍተኛ ክፍያ የሚያስከፍሉት? አምስት ከፍተኛ ገቢ የምታገኙባቸውን አምስት ነገሮችን በዚህ ቪዲዮ እነግራችኋለሁ። ለፋውሊዝም ዩቲዩብ ቻናል አዲስ ከሆናችሁ ዌልካም ብያለው ያለው ቻናሌን ደግሞ ገፍታችሁ ጥቁሩን ነክታችሁ ሰብስክራይብ አድርጉ። እናም ደግሞ ይህን ቪዲዮ ላይክ አድርጋችሁት እንዲጀምሩ ትፈልጋለሁ። ቪዲዮ ደግሞ ይሆናል ይገባዋል የምትሉት ልጅ ካለ ሰው ካለ ይህም ቪዲዮ ሼር ማድረጋችሁ እንዳትረሱ። ስፖንሰርሺፕ መስራት የምትፈልጉ ሰዎች ካላችሁ ከታች ባለው ስልክ ቁጥር ደውላችሁ አሳውቁኝ። ሰው ወደ አምስቱ ወሳኝ ስኪሎች እንሂድ። የወደፊቱ ዓለም በአቴንሽን ነው የሚንቀሳቀሰው። የሰውን አቴንሽን ማግኘት የቻለ ሰውና ብራንድ ሁልጊዜ በኢንዱስትሪው ላይ አሸናፊ ነው። ለምን ካላችሁ፣ ምክንያቱም ሰው የሚያየውን ሰው ኮሚኒኬት የሚያደርገውን ቀን ያመነበትን ነገር ይገዛል። እንደዛ ነው። ለምሳሌ ሁለት ነገር ቢቀርብልኝ እና አንዱ ትናንትና ያየሁት ማስታወቂያ ላይ ያየሁት ቢኖርና አንዱ ጭራሽ አይቼም አላቀው ቢሆን የምገዛው የት ሆን ነው። ትናንትና በኢንፕሬስድ በሆነ ስፖንሰር የራሱን ነገር አቅርቦ ያስደመመኝን ነው የምገዛው። አቴንሽንን የሳበውን ነው የምገዛው። ኢቭን ይሄ ነገር መጥፎ ቢሆንም እገዛ አለው። ለምን አቴንሽን ወስደዋላ ከእኔ። ስለዚህ የወደፊቱ ዓለም በአቴንሽን ነው የሚንቀሳቀሰው። ሶ የሰዎችን አቴንሽን እንዴት እንውሰድ ካላችሁ አንደኛው ስኪል ከዚህ በፊትም ቪዲዮ ሰርቻለሁ፣ ስቲል አሁንም ቢሆን ቪዲዮ ሰራለሁ በዚህ ዙሪያ። ምን ኮንቴንት ክሬሽን? ኮንቴንት ክሬሽን የምንጊዜውም ከፍተኛ ክፍያ ከሚባለው ውስጥ አንዱ ነው። የሰዎችን አቴንሽን ለማግኘት ከዚህ መካከል አንዱን ነገር አንዱን ብቻ ላንሰላችሁ። ምንድን ነው ሚስተር ቢስት ሰባት ዓመት በፊት ነው ኮንቴንት የጀመረው። አሁን ያለበትን ቦታ ዩት ፌስቲቫልስ ብራንዱን እንዴት ነው፣ ቸኮሌቱን እንዴት ነው ወስዳሁን ሶሻል ሚዲያው ላይ አስታውቆ ሰዎች እንዴት እንደሚገዛ፣ ሚስተር ቢስቱን ስለሚወዱ ኮንቴንቱን ስለሚመቻቸው ሰውየውም ስለሚመቻቸው ብቻ ብሎ ሰው ከሱ ይገዛል። ለምን አቴንሽን ወስዷል። ስቲል ያን ነገር ደግሞ ማድረግ የቻለው በምንድ ነው? በኮንቴንት ክሬሽን ነው። ኢትዮጵያ ውስጥ ይሆላችሁ። ብዙዎቻችሁ እንዳትሸወዱ ዩቲዩብ አይከፍልም ብላችሁ ወይ ቲክቶክ አይከፍልም ምን አይከፍልም ብላችሁ ታስፋ እንዳትቆርጡ። አሁን ዩቲዩብን ዶሚኔት ያደረጉ ያሉትን ሰዎች ሄዳችሁ ዝም ብላችሁ ቼክ አድርጉ። እንዴት እነዚህ ሰዎች ጥሩ ፐርሰናሊቲ፣ ጥሩ ብራንድ፣ ጥሩ አቴንሽን ከሰው ወሰዱ? ካል የጀመሩበት ወይ ሰው ከመንቀቱ በፊት ነክቷል። ሰውን ያስተማሩ እየሰሩ እያዝናኑ በዛ ቢጎ ኦፖርቹኒቲ ከፈቱ። የሰዎችን አቴንሽን ከምን ጊዜውም በላይ ይወስዷል። ኢማጂን ይህ ከዛሬ 10 20 ዓመት በኋላ ምን አይነት አቴንሽን እንደሚወስድ ስለዚህ፣ ጥሩ የሆነ ኮንቴንት ክሬሽን ስኪል ይኑራችሁ። ተማሪ የሆናችሁ ኮንቴንት ክሬት ለማድረግ በጣም ተቸግራችሁ ከሆነ ፕሌሊስቴን ቼክ አድርጉት፣ ከዚህ በፊት ቪዲዮ ሰርቻለሁ። ወደ ሁለተኛው ኒድ፣ ሁለተኛው ምርጡ ስኪል ምን መሰላችሁ? የወደፊቱ ዓለም የሚመራው በስታርታፎች በኤጀንሲዎች፣ ኤጀንሲ በዚህ ሰዓት ኤአይ ኤጀንሲ ሞዴል የመጣ ነው፣ መንቀት አለባችሁ ሌላው ደግሞ በተለያዩ ስሞል ቢዝነሶች ነው የሚነሳው። ግን ማይንድሰት ሊኖራችሁ ይገባል። ምንድነው? እሱም ሁለተኛው ስኪል ኢንተርፕረነርሺፕ ማይንድሰት፣ ማይንድሰት ብቻ እንዲኖራችሁ እፈልጋለሁ። በተለይ ስቲል ይህን ቪዲዮ የምታየው ብዙዎቻችሁ ተማሪዎች፣ ወጣቶች እንደሆናችሁ አውቃለሁ። ተማሪ የሆናችሁ ጀስት አንብቡ ጋይስ፣ ቢዝነስ እንዴት ኖራ የሚደረገው ዩኒቨርሲቲ ውስጥ ከሆናችሁ ቴዎሬቲካል ያንን ነገር ሸምድዳችሁ ወጥታችሁ ሪል ላይፉ ሃርድ የሆነ የመጣ ነው። ቢዝነስ ማለት ራሱ ምንድን ነው? ገንዘብ እራሱ ምንድን ነው? ባንክ ምንድን ነው የሚያገኘው እኛ ገንዘብ ሰተ ነው። ይሄን ዝም ብላችሁ ተማሩ። ኢንተርፕረነርሺፕ የሆነ ማይንድሴት ይኖራችሁ። ፕሮብለም ሶልቪድ የሆነ ማይንድሴት ይኖራችሁ። ምክንያቱም ችግር መፍታት ከፍተኛ ገቢ የምታገኙበት ስኪል ነው። ስለዚህ ኢንተርፕረነርሺፕ ስኪል ይኖራችሁ እና ኢንተርፕረነርሺፕ ስኪል እንዲኖራችሁ ምን እናደርግ አላችሁ አንድ መጽሐፍ ብቻ አልጠቁማችሁም። ዘሊን ስታርታፕ መጽሐፉን የምትፈልጉ ከሆነ ኮመንት ላይ ያሳውቁኝ። ሶስተኛው ኤአይ አርቲፊሻል ኢንተለጀንስ ተቃላቸው ኦልሬዲ። ግን ኤአይ ምንድን ነው? አሁን ያለበት ሊብል ምንድነው? እንዴት ነው ራን የሚደረገው? ማሽኖችን እንዴት ነው ዳታ ራሱ ትሬ የሚያደርገው? ኦኬ፣ ሳምሃው የሆነ ሰው እዛ ቦታ ላይ ሰርቶ ከሆነ ያን የተሰራውን ነገር እንዴት ነው ቢዝነሱ ላይ ወስዳችሁ አፕላይ የምታደረጉት? እንዴት ነው ዲዛይኒንጉ ላይ ወስዳችሁ አፕላይ የምታደረጉት? እንዴት ነው በኤዲቲንጋችሁ ላይ ኤአይ የምትጠቀሙት? ይሄ የግድ ማወቅ ያለባችሁ ነገር ነው። የወደፊቱ ላይ ኤአይ የሰዎችን ስራ ይወስዳል ብዙዎች ይላሉ፣ ግን አንድ ነገር እንድትረዱ ትፈልጋለሁ። ይህን ነገር ቦልድ እንድታረጉ ትፈልጋለሁ። ኤአይ ሳይሆን የሰዎችን ስራ የሚተካው ኤአይን የሚጠቀመው ሰውዬ ነው የሰዎችን ስራ የሚተካው ስለዚህ ኤአይን እንዴት መጠቀም እንዳለባችሁ ካሁኑ ካሁኑ አንደርስታንድ እንድታደርጉ ፈልጋለሁ ወደ አራተኛው ወሳኙና ወርቃማው ስኪል ነገሮችን በፍጥነት የመማር ችሎታን መዳበር ምንድነው ነገሮችን በፍጥነት መማር ማለት ይሄ የኢንፎ ኢንዱስትሪ ነው የቴክኖሎጂ አለም ኤአይ ብዙ ነገር ብቻ ኢንፎርሜሽን ያለው ሰው ታሪክ እየሰራ የሚሄድበት ኢንፎርሜሽን ያለው ሰው ብዙ ነገሮችን የተከለ የሚሄድበት ዘመን ነው ይሄ ያለንበት ዘመን። ስለዚህ የምታዩትን ነገር እንዴት አንደርስታንድ እንደምታደርጉ አንደርስታንድንጋችሁ ሌስ ከሆነ ኦፍኮርስ ዩር ቢዝነስ ዝ ሎ ዩር ላይፍ ዝ ሎ ኤኒቲንግ ዝ ሎ። ያንተ ነገሮችን የምትረዳበት ወይ በጣም ሀርድ ከሆነ እንደዛው እንደዛው ያንተም ሁሉም ነገር ይጨመራል። ብዙ ነገር ታውቃለህ፣ ብዙ ክሪቲቪቲ ይኖራል፣ አዲስ ነገር ነው የምትፈጥርበት ወይም በጣም ፋስት ይሆናል። ስለዚህ ለወደፊቱ በጣም ወርቃማው ስኪል አራተኛው ነገሮችን በፍጥነት የመማር ችሎታን ማዳበር ነው። አምስተኛው ወሳኙና ወርቃማው ብዙዎቹ የሚረሱት ግን ጥቂቶቹ ብቻ የሚይዙት የያዙት ደግሞ ጥቂቶቹ ራሱ ዶሚኔት የሚያደርጉበት ወይ ነው። እሱም ዲፕ ወርክ፣ በጣም ትኩረት ያለው ትኩረት ሳይሳብ ዲስትራክት ሳትሆን አንድ ነገር ላይ ትኩረት አድርጎ የምሰራው እስከ ስንት ሰዓት ነው? አንድ ሰዓት ነው? ሁለት፣ ሶስት፣ አራት ወይስ ለአንድ ለሶስት ደቂቃ ምናምን ነው? ይህን ሞር ሞር ሞስት ኦፍ ዘ ታይም መልመድ አለባችሁ መስራት አለባችሁ። ከዚህ ሰዓት ጀምራችሁ አንድ ሰዓት ራሱ ትኩረት አድርጋችሁ አንድ ስራችሁ ላይ ብትቆዩ ያ ነገር ከአምስት ከአስር ዓመት በኋላ ብዙ ለውጥ ነው የሚያመጣው። ደግሞ ኢማጂን ኢትዮጵያ አሁን ካለችበት ኮንዲሽን አንስቶ ከአምስት ከአስር ዓመት በኋላ ብዙ ነገር ሊፈጠር ይችላል። ያኔ ዲፕ ወርክ ያለው ሰው ነው ዶሚኔት ሊያደርገው የሚችለው። ሶ የዛሬ ቪዲዮ ይሄን ይመስል ነበር። እንደወደዳችሁት አልጠረጠርም፣ ግን ከአሁኑ ጀምራችሁ ዴቨሎፕ ማድረጋችሁ እንዳትረሱ። የወደዳችሁት የተኛውን እስኪል ነው ኮመንት ላይ ብታሳውቁኝ ደስ ይለኛል። እናም በቀጣይ እንደሰራላችሁ የምትፈልጉት ሀሳብ ካለ ወይም ንገረን እስኪ ስለዚህ የምትሉ ካለ ኮመንት ላይ አሳውቁኝ። አነብዋለሁ እሰራዋለሁም እናም ከታች የሰብስክራይብ በተን የሚለው ጥቁር ከሆነ ቼክ አድርጉት፣ ነጭ አድርጉት ማለት ሰብስክራይብ አድርጉ። እናም ይሄን ቪዲዮ ላይክ ማድረጋችሁን እንዳትረሱ ሰፖርትም አድርጉኝ። እና ስፖንሰርሺፕ የምትፈልጉ ካላችሁ ከዚህ በታች ባለው ስልክ ቁጥር ዳውላችሁ ልታገኙን ትችላላችሁ። ፖሊዝ ፋውሊዝ መዝሬዲ ፎርዛት ከዚህ በፊት የሰሯቸው ኢምፖርታንት ቪዲዮዎች ፕሌሊስቴ ላይ አለ። ገብታችሁ ቼክ አድርጉት እዩት፣ ይጠቅማችኋል፣ ሊያሳድጋችሁማል። እናም ጥሩ እስኪል ጥሩ ማይንድሴት ግሮዝ ማይንድሴት እንዲኖራችሁ ያደርጋል። ገፍታችሁ ቼክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ ማይ ሀስል ኢዝ ማይ ሄሪቴጅ። ጋድ ብለስ ዘ ሀሰል። ወር ኦል ጎንግ ቱ ዊን ዋን ዴይ። ሲዩ ሱን